ቢሊየን ዶላሮች ፍለጋ የሁለቱ የሲአይኤ አባላት ዘመቻ በኮሎምቢያ ምድር። ዶግላክስ እና ቤኒስ ሚዝ በአሜሪካ የስለላ ድርጅት ሲአይኤ ውስጥ ይሰሩ የነበሩ እናም ለአንድ ተልኮ ወደ ኮሎምቢያ የተጓዙ ናቸው። ይህ ተልኮ በኮሎምቢያ ምድር ተቀብሮ ይገኛል የተባለውን የፓብሎ ኤስኮባርን 50 ቢሊየን ዶላር ለማግኘት ነው። ኮሎምቢያ ውስጥ የሚገኝ የኮሎምቢያዊ ሰው ገንዘብ መገኘት ለሁለቱ አሜሪካውያን ያስጨነቀበት ምክንያት ግልጽ ባይሆንም በዲስኮቨሪ ቻናል በአንድ ወቅት በተላለፈ ፋይንዲንግ ስኮባር ሚሊዮንስ በሚል የቲቪ ሴሪስ ላይ እንደሚናገሩት ገንዘቡ ተገኝቶ የኮሎምቢያ መንግስት እንዲጠቀምበት ካላቸው ፍላጎት እንደሆነ ተናግረዋል ምናልባት ባያስተማምንም ለማንኛውም ይህን አላማ ይዘው ወደ ኮሎምቢያ ዋና ከተማ በቦታ ተጉዘው ገንዘቡ ያለበትን ቦታ ያውቃሉ ተብሎ የሚጠረጠሩ ሰዎችን በዘዴ ለመቅረብና ለማናገር መዘጋጀት ጀመሩ። ገንዘቡ የት እንዳለ ያውቃሉ ተብሎ የሚገመቱ ሰዎችን ስም ዝርዝር ቀደም ብሎ ተጠንቶ የተሰጣቸው ገና ወደ ኮሎምቢያ ከመምጣታቸው በፊት ነበር። እናም ከነዚህ ውስጥ አንዱ ወደሆነው ሰው ጋር አምርተው ገንዘቡ ያለበትን ቦታ እንዲነግራቸው ይህን ካደረገ ደግሞ የአሜሪካን መንግስት ወደ ፈለገበት ቦታ ሊልከው እንደሚችል እና ሙሉ ጥበቃም እንደሚደረግለት ነገሩት። ገንዘቡ ያለበትን ቦታ ካልነገራቸው ግን ምን እንደሚከተለው ባይነግሩትም የማፊያ ልቡ ግን ነግረዋለች። ኮሎምቢያው የቀድሞ የኤስኮባር ሰው ዶን ፓብሎ ካለፈ ከአስራ ምናምን ዓመታት በኋላ የፓብሎን ገንዘብ የት እንዳለ ታውቃለህና አሳየን ብሎ እየጠየቀው ሰው አልነበረም። ሌላው ቀርቶ ከድሮ አለቃው ጋር የቀረበ ግንኙነት እንዳለው ሁሉ በሚኖርበት አካባቢ አይታወቅም ነበር። እነዚህ ሁለት አሜሪካውያን ግን በጉዳዩ ዙሪያ ለዓመታት ጥናት ሲያደርጉ ኖረው ዛሬ ያለበት ድረስ መጥተው ገንዘቡ ያለበትን አሳየን ብለውታል። በቀላሉ የሚለቁት ስላልመሰለውም ገንዘቡ ያለበትን ቦታ ሊናገር ወሰነም። መዋሸት እንደማይችልም ያውቃልና የፓብሎ ኤስኮባር ገንዘብ ከተቀበረባቸው በመቶች የሚቆጠሩ ቦታዎች መሃል እርሱ የሚያውቀውን ነገራቸው። ቦታው ከኮሎምቢያ ዋና ከተማ ርቀው ከተሰሩት የኤስኮባር ቪላዎች መካከል አንደኛው ነው። እናም ሁለቱ አሜሪካውያን ፊት ተቀምጦ የሚገኝበትን ቦታ ሲነግራቸው ማስታወሻቸውን አውጥተው ማየት ጀመሩ። ሰውየው እውነቱን ነው የኤስኮባር ገንዘብ ይገኝበታል ተብለው ከሚጠረጠሩና ካርታ ላይ ተከቦ ከተሰጣቸው ስፍራ ጋር ተመሳሳይ ነው። እናም ሰውየውን አመስግነው ሲመለሱ እንደሚያገኙት ነገረውት ጉዟቸውን ወደ ተባለው ቦታ ጀመሩ። ሰውየው ያለውን ቦታ ማግኘት ግን እንዲህ እንደተባለው ቀላል አልነበረም። ቦታው ካርታ ላይ አለ፣ ከኤስኮባር ቪላዎች መካከል አንዱም እንደሆነ ይታወቃል። ስለዚህ ብዛት ባላቸው ተቋቁር በርሜሎች የተቀበሩት በመቶ ሚሊዮን የሚቆጠር ዶላር በዛ እንደሚገኝ ሰውየው መቶ ፐርሰንት አረጋግጦላቸዋል። ነገር ግን አንድ ችግር ገጠማቸው። ይኸውም ቦታው በጂፒኤስ አይታይም። ያ ማለት ሆን ተብሎ ስፍራው እንዳይደረስበት ተደርጎ የተሰራ ነበር ማለት ነው። በእርግጥ አንዳንዶቹ የፓብሎ መጋዘኖች እንዲሁም መኖሪያ ቪላዎች በጂፒኤስ እንዳይደረስባቸው አድርጎ መስራቱ ቢታወቅም ይህ ገንዘቡ ይገኝበታል የተባለው ቪላ እንደዛ ይሆናል ብለው አልገመቱም ነበር። ነገር ግን አድርጎታል። ለፓብሎ ኤስኮባር የቤቷ አድራሻ ከሳተላይት እንዳይታይ ማድረግ ኢምንት ነገር ነው። ፓብሎ ማለት ኮ ልጁ ማኑኤላ በተረት ውስጥ ሰምታ የወደደችውን ቀንድና ክንፍ ያለው ዩኒኮርን ፈረሳ አምጣ ስላለችው ብቻ በምድር ላይ የሌለ ቀንድና ክንፍ ያለው ፈረስ በዓለማችን ታዋቂ በሚባሉ የፕላስቲክ ሰርጀሪ ዶክተሮች አሰርቶ ከግንባሩ መሃል ቀንድና ጎንና ጎኑ ላይ ነጫጭ ክንፍ የተተከለለት ነጭ ፈረስ ለልጁ መስጠት የቻለ ሰው ነው። አድራሻውን ማጥፋት ለሱ ምን ይከብደዋል? አሜሪካውያኖቹ የስለላ ሰዎች ዶግሎክስ እና ቤን ስሚዝ በእጃቸው ላይ በሚገኘው ካርታ ላይ ያዩት ጂፒኤስ አላውቀውም ያላቸውን የስኮባርን ቤት በሚፈለገው ፍጥነት ባያገኙትም የመንገድ መሪ ተጠቅመው ደረሱ። ሁለቱ አሜሪካውያን በአንድ ወቅት እጅግ ቅንጡ የነበረውና ለአመታት ሰው አልባ በመሆኑ ዛሬ ላይ በዛፍ የተወረረውን የዶን ፓብሎ የድሮ ቪላ ተዘዋውረው ከተመለከቱ በኋላ አረፍ እንኳን ሳይሉ ከመሬት ስር የተቀበረ ብረት ካለ ምልክት የሚሰጥ መሳሪያቸውን አውጥተው እንደ ፈንጂ መርማሪ ማሰስ ጀመሩ። ብረት ነክ ነገር ሲያገኝ ድምፅ የሚሰጠው መሳሪያ መጮህ ጀመረ። አሜሪካውያኖቹ በደስታ ተያይተው መሳሪያው የጮህባቸውን አካባቢዎች ራሳቸው መቆፈር ጀመሩ። በርሜሎቹ የተቀበሩት አፈር ውስጥ አልነበረም። በኮንክሪት በተሰራ ጉድጓድ ውስጥ ከተከተቱ በኋላ ክዳን ተሰርቶላቸው በላያቸው ላይ አፈር ተደርጎበታል። እናም አፈሩ ላይ የበቀሉትን ቅጠላ ቅጠሎች እና ሳራ ስወግደው ጥቂት እንደቆፈሩ የኮንክሪቱን ክዳን አገኙት። ብዙም ክብደት ያልነበረው ክዳን ነበር። ከፈቱት፣ በጉድጓዱ ውስጥ ብዙም ያልተበላሹ ጥቋቁር በርሜሎች ይታያሉ። ዳግና ስሚዝ ልክ በርሜሎቹን እንዳዩ እንደ ሕፃን መፈንደቅ ጀመሩ። በርሜሎቹን ማየታቸው ብርታት ሰጣቸው። እናም ተረዳድተው አውጥተው አንደኛውን የበርሜል ከፈቱት። እንደ ጠበቁት በበርሜል ውስጥ በወፍራም ትልቅ ላስቲክ ታሽጎ የተቀመጠ በሚሊየን የሚቆጠር ዶላር ቀርቶ አምስት ሳንቲባል ነበር። በድንጋጤ እንደ ጨው ደርቀው ሁለተኛውን በርሜል ከፈቱት፣ እሱም ባዶ ነበር። ሶስተኛውን ባዶ፣ አራተኛውም ባዶ ባዶ ባዶ ብቻ። ለዓመታት በተጠና ጥናት መሰረት የኢስኮባርን ዶላር ለመውሰድ ኮሎምቢያ ድረስ የመጡት ሁለቱ አሜሪካውያን የገጠማቸው ነገር አስደንጋጭ ቢሆንባቸውም ተስፋ ግን አልቆረጡም። ከመምህርት እናትና ከአንድ ሚስኪን ገበሬ የተገኘው ፓብሎ ኢስኮባር በምድር ላይ እንደ አሜሪካን የሚጠላው ሀገር አልነበረም። እንደውም በአንድ ወቅት በአሜሪካን ውስጥ ከምታሰር በሀገሬ ሞቼ ብቀበር ይሻለኛል የሚለው ዶን ፓብሎ ሀገሩ ኮሎምቢያ ከአሜሪካን ጋር ያላትን ወንጀለኞችን አሳልፎ የመስጠት ስምምነት ከሰረዘች ሀገሩ ያለባትን 20 ቢሊየን ዶላር ዕዳ እንደሚከፍል ጠይቆ ነበር። አሁን ደግሞ እንደዛ የሚጠላቸው አሜሪካውያን ገንዘቡን ፍለጋ መጥተዋል። ሆኖም ይገኛል የተባለው ገንዘብ የለም። የት ሄደ? እነዚህ ባዶ በርሜሎች ለማሳሳሽ የተቀበሩ ናቸው ወይስ በውስጣቸው የነበረው ዶላር በሆነ ሰው አማካኝነት ተወስዶ ይሆን? ለማንኛውም ዋና ከተማዋ ሲደርሱ ቦታውን የጠቆማቸው ሰው ያፋጥጡታል። ይህን ወስነው ድካም ብቻ ትርፈው በማግስቱ ቦጎታ ደርሰው ገንዘቡ ይገኛል ብሎ የነገራቸው ሰው ቤት ሄዱ። ሰውዬው ቤቱን ለቆ መሄዱ ተነገራቸው። ተስፋ ያልቆረጡትና የኮሎምቢያን ገንዘብ ለመውሰድ ጓግተው የመጡት ሁለቱ የቀድሞ የሲአይኤ አባላት የፓብሎ ስኮባር የቅርብ ሰው ነው ከተባለ ሌላ ሰው ጋር ማውራት ጀምረዋል እና ስለ ፓብሎ ባህር ሰርጓጅ መርከብ እንዲነግራቸው ጠየቁት። በነገራችን ላይ ፓብሎ በወቅቱ አንዳንድ ታላላቅ የተባሉ ሀገራት የሌላቸውን በግሉ የገዛቸው ባህር ሰርጓጅ መርከቦች ነበሩት። እነዚህ መርከቦች አንዳንዶቹ እንደውም እጅግ ዘመናዊና በሪሞት ኮንትሮል የሚታዘዙ ነበሩ። እናም በቢሊየን ከሚቆጠሩ ገንዘቦቹ መሃል የተወሰኑትን ሰርጓጅ መርከቦች ውስጥ ሆነው ከባህር ስር ይገኛሉ የሚል መረጃ ስላላቸው ነው ሰውየውን ስለ መርከቦቹ የሚጠይቁት። የስኮባር የቅርብ ሰው የነበረው ጥቁር ኮሎምቢያዊ በአስተርጓሚ እየታገዘ የሚያው ያስታውቀውን ነገራቸው። የምትሉትን ሰርጓጅ መርከብ በደንብ አውቀዋለሁ። በሳምንት አንድ ጊዜ እኛ ወደ ነበርንበት በባህር ዳርቻው በሚገኘው ቪላ ትመጣ ነበር። እናም ተደብቃ ቆይታ ወደቡ ላይ ስትደርስ ብቅ ስትል እያየን እንደነቅ ነበር። ሁሌም የምትቆመው ሁለት ትላልቅ አለቶች ባሉበት የባህሩ ዳርቻ አካባቢ ነው አላቸው። ወዲያው ወደተባለው ቦታ ሄዱ። በጀልባ አካባቢውን ቃኝተው ጠላቂ ዋናተኛ ይዘው በጠዋት ለመምጣት ተቀጣጥረው ተለያዩ። በነጋታው ጠዋት ሁለት ኦክሲጅን ያነገቡ ባህር ጠላቂዎችን ይዘው በአካባቢው ብረት ነክ ነገር ካለ በሬዲዮ አክቲቭ የሚመረምረውን ዲጂታል መሳሪያ አብርተው ምልክት ወደ አሳያቸው ቦታ ጠላቂዎቹን ገብተው እንዲፈልጉ ላኳቸው። ጠላቂ ዋናተኞቹ ገብተው ትንሽ እንደቆዩ አንድ አራት ማዕዘን ነገር ከርቀት ተመለከቱ። ቀረቡት፣ በደንብ ባዩት፣ ባህር ሰርጓጅ መርከብ አይደለም አነስተኛ ብረት ነው። ካዝናም አይደለም፣ በቃ ዝም ብሎ ብረት ነው። ተቀጥረው የመጡት ኮሎምቢያውያን ወደ ላይ ወጥተው ጀልባ ላይ ቆመው ወደሚጠብቁት አሜሪካውያን አመሩ። ምን አገኛችኋል? አንደኛው አሜሪካዊ፣ ኧረ ምንም የለም ከባህሩ ስር የተደበቀ ሰርጓጅ መርከብም ጀልባም አደንዛዥ ዕፅም ገንዘብም ወይም ምንም ነገር የለም ብሎ ደግሞ ጠየቃቸው። ኮሎምቢያዊ ባህር ጠላቂ የስፓኒሽ አክሰንት በሚይዘው እንግሊዘኛው፣ አዎ ነገሩ አንተ እንደምትፈለገው አልሆነም፣ ኤቲዝ ኖት ላይክ ዩወንት አለው። አሜሪካኖቹ ተስፋ የሚቆርጡ ባይሆኑም ነገር ግን አንድም ቦታ ምንም ማግኘት አልቻሉም። ወደ ሁለት ወር በሚጠጋ የኮሎምቢያ ቆይታቸው ብዙ ቦታ ተጠቁመዋል፣ ብዙ ቦታ ቆፍረዋል። ነገር ግን አይደለም 50 ቢሊየን አምስት ሚሊዮንም ማግኘት አልቻሉም። እዚህ ላይ ግን የኤስኮባርን ገንዘብ የት እንዳለ የሚያውቁ ከሆነ ለምን ያሳዩቸዋል? እነሱስ እንዴት ያሳዩናል ብለው አስበው እንደመጡ ሁሉም የሚገርም ነው። ደግሞስ ይህ ገንዘብ የኮሎምቢያ ንብረት ሆኖ ሳለ አሜሪካ ምን አግብቷት ምን ቁርጥ አድርጓትስ ይህን ያህል ትደክማለች? በመጨረሻም በዚህ ጽሑፍ ላይ ያነሳነው የፍለጋው አንድ ፐርሰንት እንኳ አይሆንም። ሁለቱ አሜሪካውያን በተለያየ ቦታ በየመኖሪያ ቤቶች፣ በእርሻ ቦታዎች፣ በመቃብር ስፍራ ሳይቀር ወደ ሁለት ወር ለሚሆን ጊዜ ሲደክሙ ቆይተው ያላንዳች ውጤት ነው ወደ ሀገራቸው የተመለሱት። የፍለጋው ዋና ክፍል ከዚህ በላይ እንዳይረዝም በዚህ ጽሑፍ አልተካተተም። ምናልባት በሌላ ጊዜ እንመለስበት ይሆናል።